በፊት በቃ ሳኔሌ ዝናብ ሲጥል እሷን ጠበቅን ዘራነ መስከረም አጭድን በቃ በገው ሙሉ ቁጭ ነው መባጅት ነው ነው በበጋ ተጠቃማላችሁ ሲሉን እውነት አልመሰለንም ነበር በእውነቱ ማለት ነው በጋ አሁን ደረቅ አይደለም በመስኖ በለማ አዝመራ የተሸፈነ ለምለም እንጂ ይህ ከአመት አመት እየጨመረ የመጣ ባህል ምርትና ምርታማነትን አሳድጓል አሁን ግን አንወዝንም ዛሬ አሁን የኢትዮጵያ ማሳ በበጋም ሆነ በክረምት በአረንጓዴ እየተሸፈነ ለመሆን በቅቷል። አመት ሙሉ ስራ፣ አመት ሙሉ ምርት ባህል ከሆነ ሰነባብቷል። በሀገር ደረጃ 150 ሺህ በላይ ፓምፖች ባለፉት ጥቂት አመታት ገብተዋል። ከውጭ ማስገባት ብቻ ደግሞ ሳይሆን ፓምፕና ትራክተር በተወሰነ ደረጃ አሴምብል ማድረግም ተጀምሯል። ኢትዮጵያ በየአመቱ እስከ አምስት ሚሊዮን ሄክታር የሚደርስ መሬት በመስኖ እያለማች ነው። መስኖ አሁን እንግዳ ልማት አይደለም። በዝናብ ስናመርት እንደኖር ነው ሁሉ የተለመደ ሆኗል። እንጂም ይህ ስንዴ ደግሞ ከተጀመረ አሁን ውጤቱ በጣም ደስ ብለኛል። ታምናው ዛሬ ለየት ይላል የሞለ ወደፊቱ ጥሩ ተስፋ አለ። አሁን ወደ አምስተኛ አመቴ ነው ስራ ከጀመርኩኝ። ይህ ስንዴ መስኖ በፊት ናን ልምድ የለንም። ጥቅሙ ስናይ ራሳችን እየገባን እየገባን እያሰፋን መጣ ስራው። እስከ ቅርብ ዓመታት ድረስ እስከ 17 ሚሊዮን ኩንታል ከውጭ እያስገባን የፍላጎቱን 25 ፐርሰንት ማለት ነው። ከውጭ በማስገባት ነበረ የምናሟለው። ይሄ እስከ 1 ቢሊዮን ዶላር ሊያስወጣን እንደሚችል አይተናል። የመስኖ ልምድ ከአመት ዓመት እየጎለበተ የመጣ ሁኗል። የአፍሪቃ የውሃ ማማ የምትባለው ኢትዮጵያ ያላትን የገጸ ምድርና የከርሰ ምድር የውሃ በረከት በአግባቡ መጠቀም ጀምራለች። የበጋ መስኖ ከክረምቱ ይልቅ የተሻለ ምርት እንደሚያስገኝ የሚናገሩት አልሚዎች በመስኖ ታግዞ ማልማት ከጀምሮ ወዲህ ኑሯቸው እየተሻሻለ ምርትና ምርታማነታቸው እያደገ ጎተራቸው አመት ሙሉ በእህል ተሞልቶ እየዘለቀ ነው። የቴክኖሎጂም ሆነ የውሃ ሀብት አጠቃቀሙ ልምድም እየጎለበተ ነው። በዝናብ ያለው ውጤቱ አነስተኛ ይሆናል። የዛሬው የመስኖ ደግሞ ትንሽ የተሻለ ለውጥ አለው። ቆንጆ ነው። ስንዴ አሁን በጣም አሪፍ ላይ ነው ያለ። እኔም አሁን ቢያንስ እንግዲህ 65 እና ወደ ሰባ አገኛለሁ የሚል ሀሳብ አለ። ቀደም ሲል ከቅድመ አያቶቻችንም ከአባቶቻችንም ጊዜ ታርሶ የማይታወቅ ቦታ ነበር። መሬቱ ዝም ብሎ ባዶ ከብቶችና ፈረሶች የሚውሉበትን ነበረ። በህዝቡ ደረጃ ደግሞ የወረዳ አመራሮች መጥተው አልሙ ሲሉን በፍጹም ይበቅላል ብለን አላመንም ነበር። መጨረሻ ላይ ግን በጣም ጥሩ ውጤት ነው ያገኘነው። ተጠቃሚ ሆነናል። ውሃ እንግዲህ ቆሻሻን ብቻ ሳይሆን ድህነትንም የምናጸዳበት ከድህነትን የምንጸዳበት አንዱ ዋነኛው አቅማችን ነው። የበጋ መስኖ ልማት ዋነኛው የወቅቱ የመንግስት ትኩረት ነው። ይህም ያለውን ሀብትና የሰው ኃይል አቀናጅቶ በመስራት የሚተገበር ነው። የመስኖ ልማት ከዚህ በፊት ባልተለመደባቸው አካባቢዎች ሁሉ የሚተገበር የዘወትር ተግባር ሆኗል። በፕላን ከእቅድ ጀምሮ አሁን እንደ ሀገር ሶስት ጊዜ እያመረትን ነው። ሶስቱን ያካተተ እቅድ ሊኖረን ይገባል። እንደ አጠቃላይ አሁን የመስኖ ስንዴ ልማት አሁን በህብረተሰቡ ዘንድ አሁን የሰረጸ የልማት ፕሮግራም ሆኗል። ግብርናው ዝናብ ብቻ ጠብቆ ውጤታማ ሊሆን እንደማይችል ከታሪክ በመማር በአሁኑ ወቅት ከፍተኛ ትኩረት ተሰጥቶበት ይተገበራል። የመስኖ ልማት ኢትዮጵያ ለመስኖ የተመቸ መሬት ግዙፍ የውሃ ሀብት፣ ከፍተኛ ቁጥር ያለው አምራች ዜጋ፣ እንዲሁም መስኖን የሚያበረታቱ ፖሊሲዎች ያሏት ከመሆኑ ጋር ተያይዞ ዘርፉ ብዙ ርቀት ሊያስጉዝ እንደሚችል በተጨባጭ እየታየ ነው። አሁን በጣም ጥሩ ዘመን ነው። ግልጥ ያለ ፖሊሲ አለን። በቅርበት አመራር ለመስጠት ሁሉም ይተጋል፣ ይለፋል። የኤክስቴንሽን ሙያተኞች ከአርሶ አደር ጋር ይውላሉ። ይሄን እድል መጠቀም ያስፈልጋል። የበጋ መስኖ ልማት አሁን እንግዳ ቃል አይደለም፣ አዲስ ጉዳይም አይደለም። መስኖ አሁን ልማድ ሆኗል። ሁሌም የትም የሚተገበር ልማት ሆኗል። ዘንድሮም በሰፊው ሊተገበር ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሸዋ ዞን በይፋ አስጀምረውት ወደ ልማቱ ተገብቷል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ከ85 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃል እና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው።